ደግሞ ሕፃን ሆኖ እንዴት ይታዘዛል? ሁለተኛ ደግሞ እንዴት ሲያምናል ነው ውስጤ። እንደዛ የሚሉ ጓደኛለ አሉ። ጓደኛ እንደዛ ነው የምንባባለው። ይሄ አለ አይደለም፣ የሰፈር ጓደኛ ምናምን ስትል፣ አሁን እኮ አይደለም አሁን የለም። ግን ማታ ማታ ግን እገናኛለን ሁሌ። አዎ፣ አስገባቸው እና እኛ ጋር ማውራት ይችላል፣ ችግር የለውም። እና እንደዛ ነው ለማንኛውም በዛ የገባሁት እሱን ጥያቄ ግራ ስለገባኝ፣ እኔም ግን ምን እንደሆነ ውስጡ ያው የሚያውቁትን ያውቁትን። ስለዚህ እኛ ልጆቻችን በሚወለዱ ጊዜ ወንድ ከሆነ በአርባ ቀን ሴት ከሆነች በሰማንያ ቀን እናጠምቃለን፣ አይደለም አዎ። ፕሮቴስታንቶችስ እንደዛ ያደርጋሉ? አንዳንድ ፕሮቴስታንቶች ነግራቸው እነሱ ሲጀመር ይቅርታ አድርግልኝ እንጂ ተው እሱን ተው እና አላቅም እነሱ ካደገ በኋላ ነው ስንት አመት ስንት ቀን ስትላቸው ደግሞ አይነግርህም በቃ ስለዚህ ያ ሰው ትልቅ ሰው ሆኖ እስከሚጠመቅበት ጊዜ ድረስ ያለበት እድሜ ወይም ያልተጠመቀ ሰው ሙስሊም ነው ማለት ነው ልክ ሲጠመቅ ከእስልምና ወጥቶ ክርስቲያን የሚሆኑ ከሆነ ያልተጠመቀ ሰው እንትን ነው ማለት ነው ሙስሊም ነው ማለት ነው ገባ። ሌሎቹ እንደዚህ ቡዲዝም ነው ኢስላም ምናን ምናን ላይ ያለ፣ ስለዚህ ሙስሊም ነው ልጁ ነው ማለት ነው። ኦኬ፣ እነተ ነው ስም አይ ሲልህ እንደዛ ካመነ በኋላ ይላል መቼ። በቃ የኔ ጥያቄ ደግሞ እሺ ቀንስ እንትንስ የላቸውም ሲጀምር፣ በመሀል ላይ ቢሞትስ፣ ድህነት ሲያገኝ በመሀል ላይ ቢሞት ሲጀመር፣ ስለ ጥምቀቱም የሚያምንበት አይመስልኝም። ያው አሉ እንደ ሴክት ይለያያሉ። ሴክት ሴክት አላቸው ለሃጢያት ስርየት ይሆናል ብሎ የሚያስቡ አሉ። ጥምቀት ለድህነት ነው ብሎ የሚያምኑም ማያምኑም አሉ። ወቅ ባጭው ኤኒዌይስ ይሄ ነው። ተማር እንትነት ላይክ ጠንክረህ ተከታተል። አረ እሺ፣ አይ ትክክለኛ ነው። ከጓደኞችን አንዳንድ እንደዚህ ስንጠያየቅ ምናምን እንትን ይላሉ። እቺ ነገር ግን መቼ ነው እንደዚህ የሚል እንትን ውስጥ ግን መረጃ የለውም። ማለት እንትን ነው እንደዚህ ነው የሚለው እነሱ የፈለገው የፈለገውን ቢሉ እንደዛ እያሉ የፈለገውን ቢሉ እውነት ያ ነገር ሴንስ ያደርጋል ወይስ አያደርግም የሚለው ነው። አባ ያ ነው ዋናው ነገር የሚወስነው። አሁን አንተ አሁን የጠየከኝ የቤንት እና አይ እኔ እ የልጅ አላህ አጥማቂ እንደሆነ ያውቃል አጥማቂ እንደሆነ ታውቃለህ ብራዘር፣ አላህ አጥማቂ እንደሆነ ታውቃለህ። እንዴት አጥማቂ ይሆናል? እንዳለ መታደል ነው ነው ነው። ግን እኛም ጥያቄ የሆነብን እሱ ነው። እኛም ጥያቄ የሆነብን እሱ ነው። ግን ነው እንዳለ መታደል ነው እንዴ! እንዴት አጥማቂ ይሆናል? ይሄን እንጂ አለ። እንደዚህ የሚልም አለ። ልስጥ ማስረጃ ማስረጃ ልስጥ። አይ ሲናገሩት ልክ ይመስላል ምናምን አልከንና፣ ስናስበው ግን በአስተምህሮ ደረጃ እነሱ እንደሚሉት አይደለም። ስለዚህ ለምሳሌ ጥምቀቱ ለምሳሌ አንድን ክርስቲያን ከነበረበት እምነት የሚያስወጣው ከሆነ ራሱ አላህ ማጥማቂያ አይደለም ወይ የሚል ነው። ይሄ ደግሞ ያንንስ እንዴት ይታያል ነው። ለምሳሌ አንድ ሙስሊም መጥቶ እንትን ካለ አይ ክርስቲያኖች ሃይማኖት ለመቀየር ነው እናንተ የምትጠመቁት ካለ ራሱ አላህ ደሞ አጥማቂ ሆኖ ከተገኘ እንዴት ይታ እንዴት ነው ነገሩ? እንዴት ነው ይሄ ነገር? ላሳይህ ላሳይህ፣ ችግር የለውም እንደዚህ የሚል ግን አለ። አላቅም አላቅም። ቤተሰብ ስንጀምር ችግር የለውም። ጥምቀቱም ይሄ ክፍል ያብራራል አትከለሪንግ ው በመንከር ውብ በማድረግ ከእርሱ ይበልጥ ማን ነው ማን አለ ይለና፣ ኢብን አባስ የሚባል የነሱ ሊቅ እንዲህ ይላል ዌን ቻይልድ ዋስ ቦርን ኢንቱ ዘ ክርስቲያንስ አንድ ባፕታይዝድ ሂም ኦን ዘ ሰቨንዝ ዴይ ባይ ዲፒንግ ሂም ኢን ሆሊ ወተር ይላል። እነርሱም በሰባተኛው ቀን ቅዱስ በሆነ ውሃ ውስጥ እየነከሩ የሚያደርጉታል፣ ያጠምቁታል። ኢንኦርደር ቱ ፒሪፋይ ሄን ሊያነጽት ማለት ነው። ኦኬ ሊያነጽት ዘይ ዘይ ዘይ ከዛም እነሱ ምን ይላሉ ክሬም ድዛት ኦኬ ዚስ ባፕታ ባፕቲዝም ቴክስ ዘ ፕሌስ ኦፍ ሰርኮንሲሽን። ይሄ ጥምቀትም የግርዘትን ቦታ ተክቷል። ልክ አብርሃም ግዝረት አነበር የተሰጠው ቆላሲስ መራፍ ሁለት ላይ እንደሚናገረው ጥምቀት በግዝረት በጥምቀት ተክቷል የምንለውን ያንን ሀሳብ አመጣ እና አሁን በግዝረቱ ቦታ ጥምቀቱ ተተክቷል። ስለዚህ በቅዱስ ውሃ ያንን ሰው መደርገነዋል፣ አንጽተነዋል ይላሉ። አፖን ዱንግ ዚ ሲልና ዩዝድ ቶሳይ ይህን ካደረጉ በኋላ ደግሞ ምን ይላሉ? ና ዘ ቻይልድ ሃዝ ቢካም ኤትሮ ክርስቲያን። አሁን እውነተኛ ክርስቲያን ሆነ። ቀድሞ ራሱ ምን ነበር ልጁ? አሁን ምን ሆነ? እውነተኛ ክርስቲያን ሆነ። ከዛ በኋላ ይህንም ብለን እኛ ስለምናምን፣ አላ ደግሞ የቁራና ያወረደ ማለት ነው ይሄኛውን የቁራን ይሄኛው በመንከርማ እማ ከኔ አትበልጡም በመንከር ከማነት በልጡም ከኔ አትበልጡም እኔን በመንከር ያማርኩታል እና እኔ አጥማቂው አጥማቂ ብሎ መጣ ማለት እና እሱ ራሱ አጥማቂ ነው ለምንድን ነው ጥምቀትን የሚቃወሙ ዮሐንስ ራሱ አጥማቂ ነበረ ዮሐንስ የየሀያ ልጅ ማለት ነው ለምንድን ነው እንዲያጠምቅ የላከው እርሱ ምን ሰዎችን እያጠመቀ ሙስሊም እንዲያደረግ ነው ምን ይጠቅማል ጥምቀቱ የየሀያ ጥምቀት ለምንድን ነበር

ከዛ ምን ሁሉም ሰው ሲወለድ ሙስሊም ነው። ከዛስ? ከዛማ ቤተሰቦች ያከፍሉታል ማለት ነው። ሲያስጠምቁት የነሱን ሃይማኖት ሲያስከትሉት። ኦኬ፣ ለምሳሌ አንድ ልጅ ሲወለድ የካፊር ልጅ ቆይ፣ ላይ ላይ ለላህ መሐመድ ረሱላህ ሳይል አንድ ሰው ሙስሊም ሊባል ይችላል ማለት አንድ ሰው ላይ ላይ ለላህ መሐመድ ረሱላህ ሳይል ሙስሊም ሊባል ይችላል ወይ? የሁለት አይነት አለ ማለት ኦኬ። መጀመሪያ ሲወለድ ሙስሊም ነው። ከዛ ደግሞ ከካደ ደግሞ ከዛ ላይላ ኢላህ ሙሐመድ ረሱላህ ማለት ነው። ካልካደገም ብዙ ሙስሊም ከሆነ በዛ ያስተምሮታል። እስልምና በዛ እንጂ ማለት አይጠበቅበትም። ካደገ ካደገ እ ልጁ ካደገ እስልምና እየተማረ ነው የሚያድገው አይደለም አይ በቃ ዝም ብሎ በቃ ሰለይ ሰባት አመት ሲሞሉ ይሰግዳል። ለምን እንጂ ሲወለድም ሙስሊም አልነበረ? ሲወለድም ሙስሊም ከነበረ ዝም ብሎ አደገ። በቃ ማንም ሰው ምንም ወደ የትኛውም ሃይማኖት ዳይሬክት አላደረገውም። እየኖረን ያ ሰው ሙስሊም ነው። አዎ ሙስሊም ነው። ስለዚህ አንድ ሰው ሳይሰግድ ሙስሊም ሊባል ይችላል ማለት ነው፣ ሳይጾም እድሜው እስከ ደረሰ ድረስ እድሜው ሲደርስ ይሰግዳል። እስከዛ ድረስ ግን ሙስሊም ነው። ካልሰገደስ? ካልሰገደም ሙስሊም ነው። ኦኬ። ስለዚህ ፕሮቴስታንት ያልተጠመቁ ፕሮቴስታንቶች፣ ዝም ብለው የሚኖሩ ፕሮቴስታንቶች ወይም ኤቲስቶች ሙስሊም ናቸው ማለት ነው። ሀዩ ኦኬ። እሺ ችግር የለውም። ተመልከታችኋል። ዝም ብሎ ቢኖር አንድ ሰው ምንድን ነው አለችን? አይ ሙስሊም ነው አለችን። በጣም ይገርማል። እሺ ሀሊማ ነይ፣ አንቺ ገስት ላኪ ና። አንቺ አስረጅ እሷን ዝም እናስብላት እና ካላወቅሽ አላቅም በይ አትቀባጥሪ ብላለች። ና ነሽ አንቺ አስተምሪ፣ ነይና እድል ነስተሽ ማይካችን ይዘን አስተምሪ። ሀሊማ እየጠበቅን ነው፣ ገስት ላኪ ነጊቤ አሊማ ውስቲ ወይም ኡስታዝ ላይ ሀቂ ሚዛን እዚህ ስላሉ እሳቸው ያስተምሩናል። እኛ ማይካችንን እንይዝና አንድ ሰው ሲወለድ ሙስሊም ነው ወይ እያለ እየጠየቅ ነው። ለሀቂ ሚዛን ተማአረይ ናቸው። አንድ በቃ የተማአረይ አስተምሮ ያስተምሩናል። ይግቡና ኡስታዝ ያስተምሩ። ምክንያቱም ብዙ ሰው ግራ ተጋብቷል እና ዳይሬክት ያደረጉት ኦኬ መማር ከፈለግ አንብ ሴት ጭን ስር ምን ሰራለ ይላል። እንግዲህ ዩ አይ ዩ ኖ ምን እንደሚመጣና አይችግር እኔ ምንም አለ፣ መሀመድ የከድጃ ጭንስር ምን ይሰራ ነበረ? አንድ የቀኝ ጭኗ ላይ፣ አንድ ግራ ጭኗ ላይ ምን አርመጠመጠው? መልአክ ከመጣለት ሲመጣለት እንዴት ናቸው ሁሉ ሰላም? አለን። ጀዛከላ ኸይር ብለናል። ስለገባሽ ልዘይራችሁ ብዬ ነው። ኧረ ተይ፣ ኧረ ተይ። ዝየራ ስትይኝ እኮ በእናትሽ ኡስታዞቹ ያስተምሩትን አይነት ዝየራ ሊመስለን ይችላልና ይቅርብን ለጊዜው። ማለት ምንድን ነው የሚያስተምሩት እነሱ? ስንት አይነት ኢባዳ አለ እንደ እስልምና? እኔ አቀምባት እየተማርኩ ነው። እኔ ወሲብም ኢባዳ ነው ይላሉ ኡስታዞች። መስጊድ ውስጥ ቁጭ ብለው ሚስትን በደንብ አድርጎ ማርካት ኢባዳ ነው ብለው አስተምራሉ። እንጃ እኔ በእነሱ በሚያስተምሩ ሳይሆን እኔ ቁርአን ባለው ነው። ቁርአን የሚል ከሆነ ምን አለው ይቀበለዋለሁ። ግን የማንንም አስተምሮ ዝም ብዬ አልቀበልም እኔ። ኦኬ ሰው ሁሉ ሲወለድ ሙስሊም ነው ብሎ የሚያስተምሩትስ እኔ አላውቅም። እሱ ከምን ተነስተው እንዳስተማሩ ምን ተንጠርሰው እንደሆነ አላውቅም። ስለማላቅ፣ አንድ ሰው ስለማያውቀው ነገር ማውራት የለበትም። መስማት ነው ያለበት፣ ዝም ብሎ ማለት መማር እንደዛ ብዬ ነው የማምነው። ማታቂውን ለምን ትቀባጥሪዋለሽ? በለሻታ ድምፅ አለ። ይቅርታ። አዎ ብያታለሁ። አንድ ሰው እውቀት ሲኖረው የተጠየቀውን ጥያቄ መመለስ ሲችል፣ በቂ የሆነ እውቀት ሲኖረው ነው ማውራት የሚችለው። ከዛ ውጭ ግን ለምንድንነው እንደው መልሳለሁ ብሎ የማይሆን ነገር የሚናገረው? ሰላም ነው ወገናችን። አንዴ ኡስታዝ ነሀቂ ሚዛን አንዲ እርሷ ምን ማትመልስ ከሆነ ምን ታደርጋለች? ለእርሷ ላስተናግራት እና እንትን እያንቆሻሸን ዝም ብለሽ ትላለች። ራይስ ደቧት እንዴ! ይህ እኮ የክርስቲያን ቤት ነው። አንቺን እየሰደቡሽ ነው። ለሚ እየሰደብከዋት እያናገጡ አነጋገራቸው፣ ምናምን እያየሽ ዝም ብለሽ ማለት፣ ይሄ ትምህርት ነው? እሷ ምናገባ አንተ ና እሷ ነች፣ አንተ እሷ ነች። ምን ይመለከታል አንተ እንዴ? አንተ ሰውዬ ስድቡን እኔ እንደ ከመጀመሩ በፊት እንደው ስነ ስርዓት እንዲያስተምረን እድሉን ምስታ አይሻልም? ጥያቄ የሆነብን ነገር አለ መሰረታዊ ነገር። ይኸው ሃሊማም አታውቂም ካልካት ችግር የለውም። ማይኳን ይዛ ትማራለች። ከዛ ሀሳብ ካላት ደግሞ የተስማማት ነገር ካለ ተስማማትባለች ብያላጎጡ በሃይማኖቶች ለምን ታዳምጫለች ነው ያልኳት። ወገን ዝም ብለህ ወደ ጥያቄ ያለ ያገጥቁባት ነገር አይምሮ አላት እሷ። ባይዘዌይ አንተነህ እንደዛ አይምሮ የላትን ብለህ የምታስበው፣ ምክንያቱም ጎዶሎ ነች ብለህ ታምናለህ። ግን ይቺ ልጅ ሙሉ ነች በእኛ ፊት። በቃ ግባ። ምንድን ነው ጥያቄህ? አሊማዬ አንድ ድምጽ አለ። ማይክሽን አንዴ ሊያዝብሽ አሊማዬ። ስንጨርስ ከውስጥ አድርጎ እናወራለን። ቄሳችን ምንድን ነው ጥያቄያችሁ? ጠይቁን እስኪ የሰው ልጅ ሲወለድ ሙስሊም ነው። አዎ ሙስሊም ነው። ታዲያ ምን ጥያቄ አለው? መሐመድ ሲወለድ ሙስሊም ነበር። ምን አላስከባው ነው ደመሐመድ ሁሉም ሰው ሙስሊም ነው የሚወለደው ብለን አላለም እኮ። መሐመድም ሲወለድ ሙስሊም ነበር ወይ? መሐመድ ሰው ነው ወይስ አይደለም? እኔ አንተ ትነግረኛለህ። እሱ እና ማታውቅ ከሆነ ሁሉም ሰው ብለን ከተናገርን ኸላስ። አንድ ያገለ እያልክም ላይገባህ ይችላል። እሱ ለፈጣሪን እንሰጠዋለን፣ ግን ሙስሊም ነው ምን ማለት ነው? አሃ ሙስሊም ሆኖ ሊገባም ላይገባም ይችላል። እሱ ይገባ ጀነት? አሃ ኦኬ። ስለዚህ ይችላል ብለው ያስቀምጡልኝን ነገር አረጋግጠውልኛል። ይገባል ብለው አይደለ? አዎ። ኦኬ። እስቲ እርግጠኛ ሆነው ይገባል ብለው ያሉበትን ማስረጃ ይከፍቱልኝ። እሺ የካፊር ልጅ ቢሞት ጀነት ይገባል የሚለውን ማስረጃ ሊሰጡን ነው ወገን። አሁን አሁን እኔ አንድ ነገር እነግርሃለሁ። የሰው ልጅ ሁሉ ሙስሊም ሆኖ ነው የሚወለደው። ሙስሊም ልጆች ደግሞ ወደ ይገባሉ ተብለዋል። ስለዚህ አብ እስልምና ሙስሊም ልጅ የካፊር ልጅ የካፊር ልጅ ካፊር ልጅም ሙስሊም ሆኖ ነው የሚወለደው። በቃ እኮ ገነት ይገባል ብለው ግጠኝ። አሁን የተነገረበትን ማስረጃ ይስጡኝ። አጥፋሉ አልሙስሊሚን ፍልጀና ይላል ሐዲስ ትሰጥሃለህ። ቁጥሩ የሙስሊም ልጆች ገነት ይገባሉ ይላል። የሙስሊም ልጆች ሳይሆን የካፊር ልጆች አሁን ካፊር የሚባል ልጅ የለም። ልጆች ሙስሊም ናቸው ብለናል አይደል? ቁጥሩን ከፍተን ነው ያው ባይ ስለዚህ እኔ ማስረጃ ሰጣለሁ ማለት ሙስሊም ልጆች ጀነት ይገባሉ የሚለው ኦኬ ቁጥር ሐዲስ

Okay. ቆስጤ ምንድን ነው የምጠብቀው? ነብዩ የተናገረበትን ነው። የክርስቲያን ልጅ ቢሞት ገነት ይገባል የሚለውን ማለት ነው። ይሄን የክርስቲያን ምናምን

ምንድን ነው አልገባኝም። እርስዎ ጽፎ ነው እንደ የሚያመጡት አልገባኝም። ኦኬ መንፈስ ቅዱስ አይገለጥልኝም። ለኔ መንፈስ ቅዱስ ረጥቶት የጻፎት ነው ብለህ ልትቀበል ነው እንዴ? አልናገርም። ተርፍ ነገር ባይዛ ወይ እንድናስጠውት ስለሆነ አናስጠውትም። ውስታዚ ኦኬ። ጌታችን በስርዓት ይናገሩ። በካላስወጥኝ ወጡኝ። እኔ አልወጣም ብዙ ጥያቄ ስላለኝ። ኦኬ አይዞን ከፈታ ያድርጉት። ማስረጃ ነው። መሐመድ ነብዩ መሐመድ ምን ብሏል ብሎ እየተናገሩ ነው። አንድ የካፊር ልጅ ሙስሊም የሚባል ልጅ የለም። አሁን ሙስሊሞች፣ አሁን የካፊር ልጅ ያላልኩ ያላልኩትን ነገር አያወሩ። አሁን የካፊር ልጅ ያልኩት ነው። የካፊር ልጅ ሙስሊም ነው። ተመልክታችኋል። የካፊር ልጅ ሙስሊም ነው ስለዚህ የካፊር ልጅ አሁን ሙስሊም ሙስሊም ነው። የተወለደ የካፊር ልጅ አሁን አሁን የተወለደ ያላደገ ገና እያለ ሙስሊም ማስረጃውን ከፈተው ችግር የለውም። እኔ ከዛ እስከዛ ድረስ ከእህት እኮ ወንድሞቼ ጋር አላወራም። ስለዚህ አንድ የካፊር ልጅ ሙስሊም ነው ያህ ሙስሊምም ቢሞት ጀነት ይገባል ብሎ ማህመድ ተናግሯል ይሆናል። እየጠበቅን ማስረጃ አይ ሙስሊም ነው ማለት ነው። ሌላ ሙስሊም ናቸው ብለናል አይደል በቃ ጨርሸናል። እኔም እሺ ሚት ጋር አድርገና ለምን ትናገራለህ? እኔ ጻሩ ዘልከላ ቤቴን እኮ ያለሁት ቤቴን ያለሁት እኮ ምንድነው፣ ሊያዙኝም ይፈልጋሉ እንዴ? የፈለጉት ቶሎ ብሎ ማስረጃውን ይክፈቱት። ለማንኛውም እየጠበቅን ነው። የጭንቅ እለት አሃ፣ መስቀል አልተሰቀለም። ጭንቀት መስቀል ላይ መሰቀል ነው። ተመልከቱ፣ ይሄ እንግዲህ አንድ የሙስሊም መምህር ነው የተባለው የፈለገውን ይበል። እኛ ማስረጃውን ካላመጣህ፣ ይኸውልህ፣ ኡስታዝ ዛሬ ማስረጃውን ካላመጣህ አልፋታህም። አውጣው። ሲያንቀለቀለኝ መጣሁ እዚህ ቤት አለ በውስጡ እንዲህ እያለ ነው። አይዞህ አይዞህ አይዞህ። በቃ ከፍተኸው ነበር እኮ ሳይ አልባ ተከፍቶ ነበር አይደለም። ከፍተኸ እኮ ነው። ማስረጃ እኮ የነገርከን አይደለም። እንዲህ ብለሃል። ኦኬ ማለሽ ተመልከቱ። ከሦስት ነበረ ያለው ይሄው አሁን ከዘጠኝ። በቃ ችግር እኔም እህት ወንድሞቼም እየተከታተልን እየታዘበን ስለሆነ ትዝብት በውስጣችን እናስተምር ኦኬ ሱናና ቢዶር ላይ ያለውን ሀዲስ ነው የከፈትከው? አዎ። እሺ፣ ምን ይላል ሀዲሱ መሰላችሁ? ደው መንሁ

ምን ሆነናል? የማይ ማስረጃውን ከሆነ በጣም የሚውት አድርጎ ይቀመጥና ማስረጃውን እስከሚያመጣ እኛ ሌላ ነገር እናውራለን። ከዛ ስለዚህ መለሷ ሸቅ ምናምን ደስ አይልም። ወላሂ በጣም ነው የሚወስደው። አይ እኛ አክቹዋሊ እንደዛ እያደረግን አይደለም፣ ያለ ነው። ትቢት በተሞላው መልኩ ብዙ ነገሮችን ሲናገር ሰምተሽዋል። ይሄ ሰውዬ መምህር የተባለ ኡስታዝ የተባለ ኡስታዝ የሚባል ያለ መምህር ይሁን ኡስታዝ ይሁን እኔ ያላየሁትም ገባ ኡስታዝ ይሁን ማንም የሚያውቅ የለም። እሱ ራሱ ነው የሚያውቅ። አንተ የሆነ ነገር ስትል ነበረ። ምን አልኩ? የሰው ልጅ በስነ ስርዓት ማውራት ነው ያለበት። እሺ ምን አልኩኝ? ነው ንገሪኝ። መጀመሪያ ላይ ስትበሻሸቁ ነበር የጀመርኩ። ምንድን ነው ያልኩት? ምንድን ነው ያልኩት ንገሪኝ። ያልኩት ነው ምንድን ምንድን ነው ያልኩት? ሰው ዝም ብሎ ለምን ያወራል ነገር ማስረጃውን እስከ ማስረጃ ከፍታለሁ። አንተ በስነ ስርዓት ተናገር፣ በስነ ስርዓት፣ አለበለዚያ እኔ በሚገባ ቋንቋ እናገርሃለሁ። አረ እባክህ ኡስታዝ፣ እኔ ማስረጃ ጠየቅኩህ። ከማስረጃ ሌላ ምንም ነገር ያልኩ ነገር የለም። አሁንም ማስረጃውን እየጠበቅንህ ነው። ማስረጃውን ከፈተው። አልባኔ እንደዛሬ ናፍቆኝ አያውቅም። ኦኬ ታይ